ሰላም ዛሬ ቲክቶክ የት ተፈጠረ? በማን ተፈጠረ? እንዴት ተፈጠረ? የተፈጠረው በቻይና የቴክኖሎጂ ኩባንያ ባይት ዳንስ ውስጥ ነው። ግን ቲክቶክን ማን ፈጠረው? ይህን ሰው ተተዋወቁት። ዣንግ ይሚንግ ይባላል። ከቲክቶክ በስተጀርባ ያለ ትልቁ ሰው ይሄ ነው። የተወለደው ሚያዚያ አንድ ቀን 1983 ዓ.ም ነው። ገና የአርባ ሁለት ዓመት ጎልማሳ ነው። የተውልድ ቦታው ሉያንግ ፉጃን ይባላል በቻይና ውስጥ የሚገኝ አንድ ትንሽዬ መንደር ነች። ቤተሰቦቹ በመካከለኛ ኑሮ ደረጃ የሚኖሩ ናቸው። የመንግስት ሰራተኛም ነበሩ። የተማረው እዚያው በቻይና ቱአንጂ ውስጥ ኒኬል ዩኒቨርሲቲ ነው። ታዲያ ይህ ሰው ምን ሰርቶ ነው እያላችሁ ይሆናል። ይህ ሰው ነገሩን የቀየረው እዚህ ጋር ነው። በማይክሮ ኤሌክትሪክ ትምህርቱ ጀመረ ከዚያም ወደ ሶፍትዌር ኢንጂነሪንግ እዚህ ጋር ነው የዛሬውን አነጋጋሪ የሆነው የብዙ ሰዎችን ህይወት የለወጠው የብዙ ሰዎችን እውቅናን ይዞ የመጣው ትልቁን እርምጃ የጀመረው። እንደ አውሮፓውያን አቆጣጠር በ2005 ከሚማርበት ዩኒቨርሲቲ ተመረቀ። ከዚያም ባይት ዳንስ የተሰኘ የቴክኖሎጂ ኩባንያን መሰረተ። ጥቂት ጊዜ ሌላ ቦታዎች ላይ ተቀጥሮ እየሰራ ቢሆንም ከ2010 በኋላ ግን የራሱን ባይት ዳንስ የተሰኘ የምርምር ቦታውን መክፈቱን ነው መረጃዎች የሚያጠናክሩት። ዩዋን ጊምያንግ ቻይናዊ ስራ ፈጣሪ በመሆን በሌላ በብዙ ነገሮች የሚታወቅ ወጣት ነበር። በጂንግ ቻይና ባይት ዳንስ የተባለ ምርምር ተቋም ነበረው። የዛሬ ህይወት ቀያሪው ቲክቶክ የተፈጠረው እዚህ ምርምር ቦታ ላይ ነው። ፈጣሪው ደግሞ ዩዋን ጊምያንግ የ42 ዓመት ጎልማሳው ይውሰው። ቲክቶክ አለም አቀፍ ስርጭትን የጀመረው በ2016 ነው። ቲክቶክ የቀድሞ ስሙ ቲክቶክ አልነበረ፣ ዱያን ይባል ነበር። ዱያን በሚል ስም በቻይና ተጀመረ። መተግበሪያው በ2017 ውስጥ ለዓለም አቀፍ ገበያዎች ቲክቶክ ተብሎ ተቀይሮ የተዳረሰበት ጊዜ ነበር። ከቲክቶክ ጋር የሚመሳሰል ሙዚካል የሚባል ፕላትፎርም ነበር። በህዳር 2017 ውስጥ ባይት ዳንስ በአሜሪካና እና አውሮፓ ታዋቂ የሆነው ሙዚቃሊ የሚባለውን ተመሳሳይ መተግበሪያውን አገኘ ወይንም ተመለከተው። ታምረኛው የዛሬ ህይወት ቀያሪው የብዙ ሰውን ላይፍ ያስተካከለው ቲክቶክን የመሰረተው ዣንግ በናሲ 2018 ውስጥ ባይት ዳንስን ሙዚቃሊ ላይ ወደ ቲክቶክ አዋህዶታል። ይህ ወጣት ነው ሙዚቃሊ ከሚባል ፕላትፎርም ጋር ቲክቶክን በማመሳሰል አንድ እንዱ አሰራሩን እና ሁኔታውን በማመሳሰል ሁለቱን ፕላትፎርሞችን አንድ አርጎ ያዋህዱ አሰራሩን በአብዛኛው ይመሳሰል ስለነበር ዓለም አቀፋዊ ተደራሽነቱና ታዋቂነቱ በተለይ በሙዚቃ ልብስንግ በማድረግ ለሁሉም ሰው ተደራሽ ሆኖ አለ ተመራጭ ሆኗል። ይህ መስራች የሆኖ ቀደም መግቢያ ላይ እንዳስተዋወቅኳችሁ ዥዋንግ ዩሚያንግ ነው። ከሙዚቃ ለውደት በኋላ ቲክቶክ ከ2021 2023 ባለም አቀፍ ደረጃ ከቢሊዮን በላይ ተጠቃሚዎች ያሉት ፈጣን ከሚያድጉ ማህበራዊ ሚዲያ መተግበሪያዎች እንደ ዋነኛ ተቀምጧል። ባይት ዳንስ የተመሰረተው በጁዋን ግሚያንግ በቤጂንግ ቻይና ነው። የተመሰረተው መስከረም 2016 ነው። ባይት ዳንስ ድያንን የቻይንኛ ቲክቶክ እትምን ለአጭር ጊዜ ቪዲዮም ጀምሮ ነበር። ቲክቶክ ድያን በሚል ስም እያለ በቻይና ውስጥ ለአጫጭር ቪዲዮዎች ለጥቂት ጊዜ ብቻ ይጠቀሙበት ነበር ከአንድ ዓመት በኋላ መስከረም ላይ 2017 ቲክቶክ እንዳለም አቀፍ የዱዋን ስሪት ሆኖ ባለም ላይ ተጀምሯል። በህዳር 2017 ባይት ዳንስ ሙዚካሊ በታዳጊና ወጣቶች ዘንድ ታዋቂ የሆነውን በአሜ ላይ የተመሰረተው በከንፈር ማመሳሰል ቪዲዮ ወይንም ልብስንግ በመስራት ወጣቶች የተጠመዱበትን በማግኘቱ ሁለቱን አንድ ላይ ያዋሄደበት አመት ነበር። 2018 ሙዚካሊ ወደ ቲክቶክ ሙሉ ለሙሉ ተዋሂዷል። የተጠቃሚዎችን መሰረት በመጨመሩ እና ቲክቶክ ወደ ማዓለም አቀፍ ትኩረት በመሳብ የጀመረበትን የመጀመሪያ ዓመት የሚሆነው 2018 ነበር። ነገር ግን 2020 እስከ 2022 ቲክቶክ በአለም ላይ ካሉት በጣም ከወረዱት መተግበሪያዎች ወይንም አፕሊኬሽኖቹ እንደ አንዱ ሆኖ በአንዱ ሆኖ የተመዘገበ አፕሊኬሽን ሆኖ ተይዟል። በተለይ በተለይ በኮቪድ 19 ወቅት ቲክቶክ ፕላትፎርም ለብዙዎች ተደራሽነት የሆነበትም ዘመን ነበር። ከ2023 እስከ 2025 በዩኤስና በአውሮፓ ህብረት ውስጥ ይህ ቁጥጥር ተግዳሮት ሲገጥመው ቲክቶክ ወደ ኢኮመርሻል ትምህርትና ዜናዎች ሊቀላቀል እንደሆነ ከወዲሁ ተዘጋጅቷል። እንደምትታውቁት ቲክቶክ በአሜሪካና በአውሮፓ ሊዘጋ እንደሆነና ወይ ይሸጥልኝ የሚል ድርድር ለቻይና የቀረበ ቢሆንም እስካሁን ስምምነት ላይ ሳይደረስ እንዳለ ታውቃላችሁ። ነገር ግን ቲክቶክ በመጨረሻ በዩኤስ እና በአውሮፓ ህብረት ውስጥ የቁጥጥር ተግዳሮቱ ሲገጥመው እንደውሳኔ የመሰለው ኢኮመርሻል ትምህርት፣ እና ዜናን ማቀላቀል፣ ይህ ማለት ዜናና ትምህርታዊ የሆኑ ስርጭቶች ብቻ በቲክቶክ እንዲሰራጩ ማድረግ ይጀምራሉ ማለት ነው። የተወደዳችሁ ዛሬ አስት ተጽዕኖ ፈጣሪ እና የብዙ ሰውን ህይወት የቀየረውን ቲክቶክን የፈጠረውን የጁአንግ ዩማንግ ህይወት ታሪክና የቲክቶክ አመጣት ይህንን ይመስል ነበር። እንደዚህ እንደዚህ አይነት ቪዲዮችን እንድሰራላችሁ በኮሜንት የምትፈልጉትን ተጽፉልኛላችሁ። ለቤቱ አዲስ ሆናችሁ ደግሞ ቤቱን ሰብስክራይ እንደዚህ አይነት ቪዲዮ እንድደርሳችሁ ታውሉ ምልከታና አብራታችሁ ናበታችሁ ሚዲያ ነው።